ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተለውን እንዳይዘነቁ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት የተለያዩ በየጊዜው የምንጠቀማቸው በጣም ምርጥ የሚባሉ አባባሎችን ይዤላችሁ መጥቻለሁ። እነኝን አባባሎች ታዲያ በተለያየ ጊዜ በተለያየ ሁኔታ እንጠቀማቸዋለን። ስለሆነም እንደዚህ አይነት አባባሎች ደግሞ ንግግራችን ስለሚያሳምሩ፣ ተስፋ ስንቆርጥ እራሱ ስለሚያበረታቱን እንደዚህ አይነት አባባሎችን ማወቅ እና ማሰላሰል ቆንጆ ነገር ነው ማለት ነው ውድ ቤተሰቦቼ ስለሆነም እነኚህን አባባሎች ተጠቅመን ማንበብንና እንዴት አባባሎችን ደግሞ መጻፍ እንደምንችል አሳያችኋለሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ድንቅ የሆነ ቪዲዮ ነው። በዚህ ቪዲዮ እናንተ የምትለማመዱት ሁለት ነገር አለ። ምንድን ነው ካላችሁኝ፣ እንዴት አባባል ደግሞ መጻፍ እንደምትችሉ እና እንዴት ማንበብ እንደምትችሉ በአረፍተ ነገር መልክ የተለያዩ አባባሎችን ይዤላችሁ መጥቻለሁኝ። ውድ ቤተሰቦቼ እነኚህ አረፍተ ነገሮች በየጊዜው ልንጠቀማቸው እንችላለን። ንግግራችንን ለማሳመር እንጠቀማቸዋለን እና በተለያየ ጊዜ እንጠቀማቸዋለን ማለት ነው። ውድ ቤተሰቦቼ፣ ስለሆነም ውድ ቤተሰቦቼ እየተዝናናን ትምህርታዊ የሆነ ነገር ደግሞ ከዚህ እየወሰድን የምንማርበት ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትዘነጉ። እጅግ በጣም ድንቅ የሆነና አስተማሪ የሆነ ቪዲዮ ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት የዚህ ቻናል አባል እንድትሆኑ ይሁን። ምክንያቱም ኤን ቻናል በመከታተል ብቻ ብዙ ተማሪዎች ደግሞ በራሳቸው ለውጥ እያዩ ማንበብና መጻፍ እየቻሉና የቻሉትም ስላሉ እናንተም ደግሞ አንድ የሳብስክራይብ የምትለዋን የደወል ምልክቷን በመጫን ይህን ቻናል ተቀላቅላችሁ እውቀታችሁን እንድታሳድጉ ከትላንት ይልቅ ነገ ወደ ተሻለ የእውቀት ደረጃ ራሳችሁን እንድታሳድጉ ይሁን እላለሁኝ ውድ ቤተሰቦቼ። በየጊዜው የምንለቀው ቪዲዮ አንድ የሳብስክራይብ ካደረጋችሁ በቀጥታ ወደ እናንተ ይደርሳል ማለት ነው። ከዚህ በተጨማሪ ደግሞ በጣም አሪፍ ዜና ይዤላችሁ መጥቻለሁ። ምንድን ነው ካላችሁኝ መሰረታዊ የሆኑ የአማርኛ የእንግሊዝኛ፣ የኦሮምኛ ትምህርቶችን በውስጥ መስመር ወይም በኦንላይን እየሰጠን እንገኛለን። ውድ ቤተሰቦቼ የምንሰጠውም የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ይህንን ትምህርት እየሰጠን እንገኛለን ማለት ነው። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎችም ደግሞ እየተማሩ ስለሚገኙ እናንተም ደግሞ ይህንን ትልቅ እድል እንድትጠቀሙ ላሳስባችሁ እወዳለሁኝ። ምክንያቱም በጣም በአጭር ጊዜ ውስጥ በወራት ውስጥ ማንበብና መጻፍ ችላችሁ በራሳችሁ የሚደንቅ ለውጥ ስለምታዩ በጊዜ እየመጣችሁ እየተመዘገባችሁ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ስለሆነም መማር የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እኛን ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ ኮመንት በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቪዲዮን ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ከቻላችሁት ደግሞ ደብተር እስክሪብቶ ይዛችሁ ብትከታተሉና እየጻፋችሁ ብትይዙ የተሻለ ነው። ምክንያቱም በወረቀት ላይ የሰፈረ ነገር ስለማይጠፋ በተለያየ ጊዜ ደግሞ ተመልሳችሁ ማየት ስለምትችሉ ይህንን ቪዲዮ እየጻፋችሁ እንድታዩት ይሁን እላለሁኝ። አሁን ወደ ዛሬው ትምህርታችን እገባለሁኝ ቅድም እንደተናገርኩት እዚህ ጋር የተለያዩ አረፍተ ነገሮች አሉ። አረፍተ ነገሮችን ደግሞ እየተዝናናን እንድንማር እውቀት እንድታገኙ ደግሞ በምሳላዊ ንግግር ወይም በአባባል ይዤላችሁ መጥቻለሁ፣ ውድ ቤተሰቦቼ። ስለሆነም ማንበብን እንዴት በቀላሉ መለማመድ እንዳለባችሁና እንደዚህ አይነት አረፍተ ነገሮችን እንዴት መጽሐፍ ወይም መመስረት እንደምትችሉ ለማሳየት ነው ይህንን ቪዲዮ ይዤላችሁ የመጣሁት። ከዚህ ቪዲዮ በጣም ብዙ ነገር ትማራላችሁ። እስከ መጨረሻው አብራችሁኝ ቆዩኝ። እዚህ ጋር እንደምትመለከቱት የመጀመሪያው አረፍተ ነገር አለ። እስኪ ይህኛውን አረፍተ ነገር ደግሞ ቀስ ብለን አንድ ላይ እናንብብ። ማንበብ የቻላችሁት ቪዲዮውን አቁማችሁ ከኔ ቀድማችሁ በማንበብ እኔ ካነበብኩ በኋላ ትክክል እንደሆናችሁና እንዳልሆናችሁ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ቀስ ብዬ ስላ ማነብ ከኔ ጋር እኩል እያነበባችሁ እራሳችሁን መፈተሽ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይሄኛው የመጀመሪያ አረፍተ ነገር ነው። እስኪ አብረን እናንብብ። አ ሸ ና ፊ ይላል አሸናፊ ይላል። ከዛ በኋላ እዚህ ካለችው ሁለቷ ፊደል ሰው ሰው ይላል። ከዛ መቼም መቼም ቢሆን ቢሆን ቢሆን ይላል። ውድ ቤተሰቦቼ ተስፋ ተስፋ አይቆርጥም አይቆርጥም። አያችሁት? አንድ ላይ ስናነባቸው አሸናፊ ይላል የመጀመሪያው ቃል፣ ሁለተኛው ሰው ይላል። ከዛ ቀጥሎ ያለው መቼም ቢሆን ተስፋ አይቆርጥም ይላል። አሸናፊ ሰው መቼም ቢሆን ተስፋ አይቆርጥም ይላል። አያችሁት ምክንያቱም ውድቀት የስኬቱ አንድ አካል ስለሆነ ምንም ቢሆን ተስፋ አይቆርጥም። ቢወድቅም እንደገና ለመነሳት ይሞክራል እንጂ እዛው ለመቅረት አያስብም ለዛ ነው አሸናፊ ሰው መቼም ቢሆን ተስፋ አይቆርጥም ተስፋ ያልቆረጠ ሰው ነው የሚያሸንፈው ማለት ነው በሌላ ቋንቋ በጣም አሪፍ አሸናፊ ሰው መቼም ቢሆን ተስፋ አይቆርጥም ይላል ውድ ቤተሰቦቼ በጣም አሪፍ ወደ ሁለተኛው እስኪ እንሂድ እዚህ ጋ ያለው ደግሞ ትንሽ ለማንበብ ከበድ ትላለች እስኪ አንድ ላይ እናንብብ ት ነች ሁለተኛ ላይ ያለችው ት ግ ስ ትዕግስት ይላል ትዕግስት፣ አያችሁት? ትዕግስት መራራ ሁለቴ ራ አለ። ስለዚህ መራራ ይላል። ትዕግስት መራራ ብትሆንም ብትሆንም ፍሬዋ ፍሬዋ ጣፋጭ ጣፋጭ ጣፋጭ ይላል። ከዛ በኋላ ነው ይላል። አያችሁት። እስኪ አንድ ላይ አጣምረን እናንብብ። የመጀመሪያው ቃል ትዕግስት ይላል። ሁለተኛው ላይ ያለው ቃል መራራ ይላል። ከዛ በኋላ ያለው ብት ብትሆንም፣ ከዛ በኋላ ያለው ፍሬዋ ጣፋጭ ነው። አንድ ላይ እስኪ አብረን እናንብብ። ትዕግስት መራራ ብትሆንም ፍሬዋ ጣፋጭ ነው። አያችሁት። ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው። እንደዚህ አይነት አባባሎች መቼ ነው የምንጠቀመው? ለምሳሌ አንዳንድ ጊዜ ምናልባት በመከራ ልናልፍ እንችላለን። ዛሬ ምናልባት የማይመች ሁኔታ ላይ ልንሆን እንችላለን። ግን ትዕግስት ያስፈልጋል። የታገሰ ሰው ደግሞ ትልቅ ቦታ ይደርሳል ይባላል። ስለዚህ ትዕግስት መራራ ብትሆንም ማለት ትዕግስት ስትታገሱ ደስ ላይላችሁ ይችላል። ግን የትዕግስት ውጤት ደግሞ በጣም ጣፋጭ እና ደስ የሚል ነው። እንደዚህ አይነት አባባሎችን ለመጠቀም ከፈለጋችሁ መከራ ላይ ለሆኑት ሰዎች ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው ብላችሁ ለእነርሱ ብትነግሯቸው በጣም በቀላሉ ይረዳሉ፣ ደስ ይላቸዋል ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። አሁን ወደ ሌላ፣ እስኪ እዚህ ጋር ያለውን ደግሞ አብረን እናንብብ። ለሰዎች ለሰዎች ለሰዎች ይላል። ለሰዎች መልካም መልካም ለሰዎች መልካም ነገር መልካም ነገር ከማድረግ ከማድረግ አያችሁት፣ ከማድረግ ለሰዎች መልካም ነገር ከማድረግ ይና የኛውን የመጨረሻውን ቃል እስኪ አብረን እናንብብ አትቆጠብ አትቆጠብ ይላል። አያችሁት፣ አንድ ላይ እስኪ እናንብብ። ለሰዎች መልካም ነገር ከማድረግ አትቆጠብ ይላል። አያችሁት፣ ለሰዎች መልካም ነገር ከማድረግ አትቆጠብ ይላል። አንዳንድ ጊዜ ምናልባት መልካም አድርጋችሁ በምላሹ መጥፎ ነገር አግኝታችሁ ሊሆን ይችላል። ያም ሆኖ ግን ለሰዎች መልካም ነገር ከማድረግ አትቆጠብ የሚለውን አባባል ስትሰሙ ግን መልካም ማድረግ ለራስ ነው እና ከሰው ምላሽ ሳትጠብቁ ከእግዚአብሔር ዘንድ ምላሽ ታገኛላችሁ ማለት ነው። ለዛም ነው ለሰው መልካም ነገር ከማድረግ አትቆጠብ ተብሎ የሚወራው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ያለውን ደግሞ እስኪ አብረን እናንብብ። እቺ ያለ ይላል ያለ፣ ከዛ በኋላ ሁለት ፊደል ነች። እቺም ምጥ ምጥ ይላል። ምጥ ማለት እናቶች የመውለጃ ጊዜያቸው ሲደርስ ልጅ ሊወለድ ሲል የሚያጋጥማቸው በጣም አስጨናቂ ጊዜ ማለት ነው። ምጥ ምጥ ያለ ምጥ ስኬት ስኬት በፍጹም በፍጹም አይመጣም። አያችሁት የመጨረሻው ቃል አይመጣም ይላል። አንድ ላይ እስኪ አብረን እናንብብ ያለ ምጥ ስኬት በፍጹም አይመጣም ይላል። አያችሁት? ውድ ቤተሰቦች ከዚህ የምትማሩት ምንድን ነው ካላችሁ አንድ ነገር ሳትታገሉ ወይም ሕመም ሳይሰማችሁ ስኬታማ ለመሆን የፈለጋችሁበትን ደረጃ ለመድረስ ፈጽሞ ከባድ እንደሆነ ነው የሚያሳየው። ለዛም ነው ያለ ምጥ ስኬት በፍጹም አይመጣም። ምጥ ባይኖር ልጅ አይመጣም ነበር። ከምጥ በኋላ ግን ያለው ልጅ ያስደስታል። ግን የምጥ ጊዜ ደግሞ አስደሳች ጊዜ አይባልም። በጣም የመከራ ጊዜ፣ በጣም የሚያስጨንቅ ጊዜ ነው። ግን ልጅ ሲወለድ ያ ፍሬ ስላለ በጣም ደስ ያሰኛል። ልጅ መውለድ በጣም ትልቅ ነገር ነው። ለዛም ነው ያለምጥ ስኬት የለም፣ ያለምጥ ልጅ መውለድ የለም። ስለዚህ ልጅ ለመውለድ ግዴታ የምጡን ጊዜ ማለፍ እንዳለብን ሁላ ስኬታማም ለመሆን መከራ ጊዜ ደግሞ ማለፍ እንዳለብን የሚያሳይ አባባል ማለት ነው። ውድ ቤተሰቦቼ በጣም ጥሩ ነገር እየተማራችሁና ጥሩ እውቀት እየተጨበጣችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም እነኚህን አረፍተ ነገሮች ወይም እነኚህን አባባሎች በተለያየ ቦታ ልትጠቀሙና ንግግራችሁን ልታሳምሩ ደማቅ ንግግር ልታረጉ የምትችሉበት አጋጣሚ ስለሆነ እነኚህን ንግግሮች በተለያየ ጊዜ የምትጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደ ሌላ እንለፍ። እዚህ ጋር ያለውን ደግሞ እስኪ አብረን እናንብብ። እቺ ቀላል ነች። እንደ እንደ ይላል፣ እንደ እንደ። ከዛ በኋላ ባሪያ ባሪያ ባሪያ ይላሉ። ውድ ቤተሰቦች አያችሁት? ባሪያ ባሪያ። ከዛ በኋላ እዚህ ጋር ያለው ደግሞ ሰርተህ ሰርተህ ሰርተህ ሰርተህ ይላል። እንደ እንደ ይላል። አሁን ከዛ በኋላ ንጉስ ንጉስ ንጉስ አያችሁት፣ ንጉስ ይላል። ከዛ በኋላ እዚህ ጋር ያለው ደግሞ ሁለት ፊደል ነው፣ በጣም ቀላል ነው። ኑር ኑር ኑር ይላል። አያችሁት፣ አንድ ላይ እስኪ አብረን ነንብብ እንደ ባሪያ ሰርተህ እንደ ንጉስ ኑር ይላል። ደስ የሚል አባባል ነው አይደል? ውድ ቤተሰቦቼ፣ ለምሳሌ ሰውን ሰው የሚያደርገው ስራ ነው። ያ ሁሉም ሰው ከሰራ በትጋት ከሰራ ደግሞ እግዚአብሔር ይባርካል። ለዛም ነው እንደ ባሪያ ሰርተህ እንደ ንጉስ ኑር። አንዳንድ ሰው ሳይሰራ እንደ ንጉስ ለመኖር ይሞክራል። ያ ግን ዘላቂ ስኬት አይኖረውም፣ ወይም እንደ ንጉስ መኖር አይችልም ማለት ነው። ምናልባት ለአንድ ቀን ለሁለት ቀን ሊሆን ይችላል፣ ግን የማይሰራ ሰው በፍጹም ስኬታማ ሆኖ ሊቆይ አይችልም። ለዛም ነው እንደ ባሪያ ሰርተ እንደ ንጉስ ኑር። እንደ ባሪያ ዝቅ ብላችሁ ራሳችሁን አዋርዳችሁ ከሰራችሁ እንደ ንጉስ ደግሞ ከፍ ብላችሁ ትኖራላችሁ ማለት ነው። ውድ ቤተሰቦቼ በጣም ጥሩ ትምህርት እያገኛችሁ እንደሆነ ሙሉ እምነት አለኝ። ምክንያቱም እዚህ ጋር የተጠቀሱት አረፍተ ነገሮች ወይም አባባሎች በጣም አስተማሪና ራሳችሁን የምትፈትሹበት የምታዩበት አባባሎች ስለሆኑ እነኝን አባባሎች ተጠቅማችሁ ለራሳችሁም ለመነቃቃት መጠቀም ትችላላችሁ። ለጓደኞቻችሁም ደግሞ ሼር እያደረጋችሁ ከእነርሱ ጋርም እንደዚህ አይነት አባባሎች እያወራችሁ እውቀታችሁን ማሳደግና የመጻፍ ችሎታችሁን ማዳበር ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት የመጨረሻው ደግሞ አለ። እዚህ ጋር የምታዩት የመጨረሻው ምን ይላል? የመከራ ይላል። የመከራ የመከራ የመከራ ይላል። ውድ ቤተሰቦቼ፣ ከዛ በኋላ እዚህ ጋር ያለው ደግሞ ቀን ቀን ቀን ይላል። የመከራ ቀን። ከዛ በኋላ እዚህ ጋር ያለው ደግሞ ያልፍና ያልፍና ያልፍና ይላል። ደስታ የደስታ ይላል። አያችሁት፣ የደስታ አራት ፊደል ነው። የ አለች መጀመሪያ ላይ የደስታ የደስታ ይላል። እዚህ ጋር ያለችዋ ደግሞ ሁለቷ ፊደል ጊዜ ጊዜ ጊዜ ይላል። ከዛ በኋላ እዚህ ጋር መጨረሻ ላይ ያለው ደግሞ ይመጣል ይመጣል ይመጣል ይመጣል። እስኪ አንድ ላይ አብረን እናንብብ። የመከራ ቀን ያልፍና የደስታ ጊዜ ይመጣል ይላል። እስኪ አንድ ላይ ደግመን እናንብበው። የመከራ ቀን ያልፍና የደስታ ጊዜ ይመጣል። አያችሁት ውድ ቤተሰቦቼ፣ የትኛውም የመከራ ቀን ሊሆን ይችላል፣ የሀዘን ቀን ሊሆን ይችላል በተለያየ አጋጣሚ የመጡት ምናልባት ለአእምሯችን ደስ የማይሉ ጊዜያቶች ሊኖሩ ይችላሉ። ስለዚህ ህይወት ደግሞ ሁሉንም ታካታለች፤ ደስታን፣ ሐዘንን፣ ፈገግታን፣ መኮሳተርን ወደ ሁሉም ሰው ህይወት አንድ ቀን ደስ ካላችሁ፣ ምናልባት ያ ቀን ያልፍና ምናልባት የመከራ ቀን ሊመጣ ይችላል። ግን ደግሞ እዚህ ጋር እያልኩት የመከራ ቀን ያልፍና የደስታ ቀን ወይም የደስታ ጊዜ ይመጣል የሚለውን ምሳሌያዊ ንግግር ወይም አባባል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ሁሉ ጊዜ ቋሚ የሆነ መከራ አይኖርም። ስለዚህ የመከራ ቀን ያልፍና የደስታ ጊዜ ይመጣል የሚለውን አባባሎች በተለያየ ቦታ መጠቀም ትችላላችሁ። ለምሳሌ አንድ ሰው አዝኖ በመከራ ላይ ሆኖ ካያችሁ የመከራ ቀን ያልፋል ወይም የጭንቀት ቀን ያልፋል እና የደስታ ጊዜም ይመጣል። ስለዚህ አይዞ በርታ፣ ጠንክር ብላችሁ ለማጽናናት ብትፈልጉ እንደዚህ አይነት ወይም ይህን አባባል ለእሱ ወይም ለዛ ሰው ለጓደኞቻችሁ ሊሆን ይችላል፣ ለቤተሰቦቻችሁ ሊሆን ይችላል መላክ ትችላላችሁ ማለት ነው። ውድ ቤተሰቦቼም የመከራ ቀን ያልፍና የደስታ ጊዜ ይመጣል ብላችሁ ተስፋ መስጠት ትችላላችሁ ማለት ነው። ውድ ቤተሰቦቼም ይህንን ይመስል ነበር የዛሬው ቪዲዮ። በጣም ቆንጆ አስተማሪ ቪዲዮ እንደሆነ ሙሉ እምነት አለኝ። ምክንያቱም እንዳያችሁት እዚህ ጋ የተለያዩ አረፍተ ነገሮች አምጥቼላችኋለሁ። አረፍተ ነገሮቹ ግን ቤዚካሊ የሚያተኩሩት ምንድ ላይ ነው ካላችሁ አባባሎች ላይ። ለምሳሌ አንዳንድ አባባሎች እዚህ ጋር ተስፋ ለቆረጡት ሊሆን ይችላል የሚያበረታችሁ የተለያዩ ወይም የሚያነቃቃችሁ አባባሎች ስለሆኑ እና ለጓደኞቻችሁ እየጻፋችሁ እንደገና እያያችሁ እየጻፋችሁ መሞከር ትችላላችሁ እነኝን አረፍተ ነገሮች በተለያየ ጊዜ ልትጠቀሙና ልታወሩ ወይም ለጓደኞቻችሁ ለቤተሰቦቻችሁ መላክና ሐሳብ መለዋወጥ እና ንግግራችሁ ማሳመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ እና ለጓደኞቻችሁ ደግሞ ሼር በማድረግ እንድታደርሷቸው ይሁን። ምክንያቱም እናንተ እንደተማራችሁ ሌሎችም እንዲማሩ ማገዝ፣ መርዳት የእናንተ ኃላፊነት ስለሆነ ይህንን እንድታደርጉት ይሁን። ለዚህ ቻናል ደግሞ አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን አንዴ የሳብስክራይብ አድርጋችሁ ከኛ ጋር ተቀላቅላችሁ እንደዚህ አይነት ትምህርት በየጊዜው የሚለቀቀው በቀጥታ እናንተ ጋር እንዲደርስ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይህን ቻናል በመከታተል ብቻ ደግሞ ብዙዎቹ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ስለመጡ እናንተም ይህን ቻናል ሳታቋርጡ ከተከታተላችሁ የእውቀት አድማሳችሁን እንደምታሰፉና በማንበብና በመጻፍ ብቁ እንደምትሆኑ ላረጋግጥላችሁ እፈልጋለሁኝ። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የአማርኛ የእንግሊዝኛ፣ የኦሮመኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በኢሞ፣ በቴሌግራም፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህንን ትልቅ እድል እንድትጠቀሙ ይሁን በጣም በአጭር ጊዜ ውስጥ ደግሞ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚደንቅ ለውጥ ስለምታዩ ይህንን እድል እንድትጠቀሙ እናሳስባችኋለን። ከእኛ ጋር ካሉት ተማሪዎች ጋር ደግሞ ብዙ ተማሪዎች እያስተማርን ስለምንገኝ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እውቀት ለመሸመት ከፈለጋችሁ ሻሎም አካዳሚ ሁነኛ መፍትሄ ነው። ውድ ቤተሰቦቼ ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ወይም ሀይ በማለት ቀጥታ እኛን ማግኘት የሚችሉና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚደንቅ ለውጥ ስለምታዩት ይምጡና ይማሩ እንላለን። ውድ ቤተሰቦቼ፣ ይህ የሻሎም አካዳሚ ዩቱብ ቻናል ነው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መልካም ቆይታ። መምህር ብሩክ ነበርኩኝ። አመሰግናል